አሰላሙ አሌይኩም ወራህመቱላ ወበረካቱ የተከበራችሁና የተወደዳችሁ የሐሩን ሚዲያ ቤተሰቦች በአለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ በአረብ ሀገራት የተወለዱ ኢትዮጵያውያንን ትስስር ለማጠናከር ያለመ መርሃ ግብር በአዲስ ከተማ ክፍለ ከተማ ተካሂዷል ይህንን የተመለከተ መሰናዶ አዘጋጅተናል እንደሚከተለው ወደ እናንተ ይቀርባል አብራችሁን ቆዩ። የህዝብ ተወካዮች ምክር ቤት አባልና የአባይ ግድብ ተሟጋጅ የሆነው ሙሐመድ አልአሩሲ ከአዲስ ከተማ ክፍለ ከተማ ጋር በጋራ ያዘጋጁት አረብ ሀገራት የተወለዱ አረበኛ ቋንቋ ተናጋሪ ኢትዮጵያንን ለማቀራረብ ያለ መርሃ ግብር መጋቢት 28 2017 ዓ ም አካሂደዋል። በዝግጅቱ ላይም የህዝብ ተወካዮች ቋሚ ኮሚቴ አባል የሆኑት አምባሳደር ድና ሙፍቲ የህዝብ ተወካዮች ምክር ቤት አባል የተከበሩ መሐመድ አላሮሲ የአዲስ ክፍለ ከተማ ከፍተኛ አመራሮች ጥሪ የተደረገላቸው እንግዶች እና በርካታ በአረብ ሀገራት የተወለዱ ኢትዮጵያውያን ተገኝተው ነበር። መርሃ ግብሩ አረብ ሀገራት የተወለዱ ኢትዮጵያውያን እና ተጋባዥ እንግዶች ወደ ኢትዮጵያ ከተመለሱ በኋላ የገጠማቸውን ተግዳሮትና ስኬት እንዲሁም ያለፉበትን ተሞክሮ የሚያጋሩበት እንዲሁም የእርስ በርስ ትስስራቸውን የሚያጠናክሩበት መድረክ መሆኑን ነው የተገለጸው። በመርሃ ግብሩ ላይ የተገኙት የአዲስ ከተማ ክፍለ ከተማ ተወካይ አቶ ተሰራ ማማዬ አረበኛ ተናጋሪ ኢትዮጵያን ለአባይ ግድብ ግንባታ መሰካት ላበረከቱት አስተዋጽኦ ምስጋና አቅርበዋል። በሀገራቸው ጉዳይ የሚመክሩበት መሰል መድረኮች በመዘጋጀታቸው ሊቀጥል የሚገባው ተግባር መሆኑን ጠቅሰው ኢትዮጵያን ለማሳደግ በሚደረገው ጥረትም በልማት ስራዎች እንደረባረቡም ጥሪያቸውን አቅርበዋል። በክፍለ ከተማችን ለሕዝብ ተወካዮች ምክር ቤት አባል ተመርጠው እያገለገሉ ያሉት ክቡር መሐምድ አላሮሲ ትውልደ ኢትዮጵያውያንም በሀገራቸው ጉዳይ ውይይት እንዲያደርጉና ለክፍለ ከተማ አስተዳደሩ መሳካት፣ መቃናት ለስራዎቻችን ውጤት በጎ አስተዋጽኦ እንዲያበረክቱ ይሄን መድረክ ስላመቻቹ እና ከውድ ኢትዮጵያውያን ትውልደ ኢትዮጵያውያን ጋር በጋራ ተገናኝተን እንድንወያይ ይህን መድረክ ስላመቻቹልን እጅግ በጣም ልናመሰግናቸው እንወዳለን። በክፍለ ከተማ አስተዳደሩ ስም እጅግ በጣም አመሰግናለሁ። አንድ ያመስግንልን ክቡር መሐመድ አላሩሲ ክፍለ ከተማችንን በመወከል የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሕዝብ ተወካዮች ምክር ቤት አባል ሆነው ሲመረቱ። የህዝቡን የመልካም አስተዳደር የተለያዩ ችግሮች በመቅረፍ ሀገራችንን አንድ ደረጃ ከፍ ለማድረግ ቃል በገቡት መሰረትና የወከላቸውን ህዝብ ለማገልገል ቃል በገቡት መሰረት በርካታ ውጤታማ ስራዎችን እየሰሩ ክፍለ ከተማችንን በማገዝ የህዝብን የኑሮ ደረጃ ለማሻሻል መልካም ስራዎች ሲሰሩ የቆዩ እንቁ የኢትዮጵያ የቁርጥ ቀን ልጅ ናቸው። መሐመድ አላሩሲ በክፍለ ከተማችን ለምንሰራቸው ስራዎች ብቻ ሳይሆን ለኢትዮጵያ ደጀን የሆኑ የህዳሴ ግድብ ኢትዮጵያ ባበሰረችበት ወቅት የተለያዩ አካላት ሲረባረቡብን ሀገራችንን ለመጣል ሀገራችንን እናንበረክካለን ብለው ሲዝቱ ሲፎክሩ፣ መሐመድ አላርሱኒያ ጓደኞቻቸው እዚህ ቤት የተገኛችሁ ጋዜጠኞችም፣ ትውልድ ኢትዮጵያውያንም በጋራ በመረባረባችሁ ዛሬ ላይ የህዳሴ ግድባችን የመጠናቀቂያ ምዕራፍ ላይ የሚገኝበትና ለኢትዮጵያውያን ብስራት የሆነበት መልካም ስራዎች እንድንሰራ አድርጋችኋልና እጅግ በጣም እናመሰግናቸውን ወዳለን መሐመድ አላርሱ እና ጓደኞቻቸውን ባለሮቻቸውን እጅግ በጣም እናመሰግናለን። አንድ ያመስግኑል። እኛ ኢትዮጵያውያን በራሳችን በሀገራችን ጉዳይ በመመካከር በአንድነት የተሰለፍንበት የለውጥ ስርዓት ዛሬ ላይም ትውልድ ኢትዮጵያውያን በአንድ ላይ ተሰባስበን እንድንወያይ፣ እንድንመካከር ምክንያት ሆኗል። ብስራት ሆኖልናል ማለት ነው። ሀገራዊ ለውጡ ካመጣቸው መልካም እድሎች ውስጥ ትውልድ ኢትዮጵያውያንን በአንድ ጉዳይ፣ በሀገራቸው ጉዳይ ተሰባስበው የሚመካከሩበት፣ የሚወያዩበት፣ የሚመክሩበትን እድል የፈጠረ ነው። ዛሬ ላይ ወንድሜ መሐመድ አላሩሲ ያመቻቸልን መድረክና እነ አምባሳደር ዲና ሙፍቲም ተገኝተው እዚህ የምንወያይበት መድረክም አንዱ የለውጡ ትሩፋት የሆነና ትውልድ ኢትዮጵያውያን በሀገራቸው ጉዳይ ተገናኝተው የሚመካከሩበት፣ የሚወያዩበት የራሳቸውን አስተዋጽኦ የሚያበረክቱበት እድል የተፈጠረበት መሆኑን የሚያሳይ ነው። ወንድሜ መሐመድ አላሩሲ በክፍለ ከተማችን የሕዝብ ተወካዮች ምክር ቤት ከተመረጠበት እለት ጀምሮ ከመረጠው ሕዝብ ጋር ፊት ለፊት በመገናኘት የሕዝቡን መልካም አስተዳደር ችግሮች፣ የአገልግሎት አሰጣጥ በተለያየ መልኩ የሚስተዋሉ ችግሮች፣ የሕዝቡ ችግር ምንድን ነው የሚለውን ለይቶ በመጋራ በመወያየት ህዝባችን ለማሻገር የሀገራችን ብልጽግና እውን ለማድረግ በምናደርገው ርብርብ ውስጥ ጉልህ አሻራ እያደረገ ጉልህ አሻራ አስተዋጽኦ እያበረከተ እያሳረፈ ያለ ወንድማችን ነው ማለት ነው። ዛሬ እዚህ ቤት የተገናኘን የተሰባሰባችሁ ትውልደ ኢትዮጵያውያንም የሀገራችሁን መልካም ገጽታ በመረዳት የሀገራችሁን መልካም ተስፋ የቀጣይ ራዕይ በመረዳት ከጎን በመሰለፍ ሀገራችን ብልጽግና እውን ለማድረግ በጋራ ልንረባረብ ይገባል። የህዝብ ተወካዮች ምክር ቤት ቋሚ ኮሚቴ አባል አምባሳደር ድና ሙፍቲ በበኩላቸው ኢትዮጵያ ውጭ ሀገር የተወለዱ ልጆችም ጭምር መሆኗን በማስታወስ በዚህም የሀገርን ገጽታ መገንባትና ኢንቨስትመንት መሳብ ቱሪስቶችን መጋበዝ አስፈላጊ መሆኑን ተናግረዋል። መናገር አልችልም አይች ናገር ደስኛል ነገር ግን በቅድሚያ ይህንን መድረክ ላዘጋጀው ለክቡር መሐመድ አሩሲ ምስጋና አቅርቡልኝ። የአዲስ ከተማ ክፍለ ከተማ ብርቱ ትምህርት በማድረጉ ምስጋና አቅርቡላቸው። እናንተ ደግሞ አባላታችሁ ለራሳችሁ ምስጋና አቅርቡ። እዚህ የታደማችሁ እንግዶች እና ውድ ትውልድ ኢትዮጵያንና ኢትዮጵያያን ኢትዮጵያውያን እዚህ ያላችሁ መልእክት አጭር ነው። ብዙን ነገር ስለምታውቁት በተግባር ስለምታሳዩት ብዙ ንግግር አያስፈልግም። መልእክቶቼ በጣም አጭር ነው። ኢትዮጵያ ሀገራችን ናት። የትም ሀገር ብንሄድ እብን የሌሎች ዜግነትን ብንወስድ ዞሮ ዞሮ የተወለድንባት የተፈጠርንባት ውድ ሀገራችን ኢትዮጵያ ናት። ዘመዶቻችን፣ ወገኖቻችን ቅድመ አያቶቻችን የተፈጠሩት እዚህ ነው። ስለዚህ ከዚህ ሀገር ልንለይ አንችልም። ለሀገራችን ደግሞ ተገቢውን አስተዋጽኦ ማድረግ ይጠበቅብናል። በተለይ ኢትዮጵያዊና ትውልደ ኢትዮጵያዊ ከውጭ ያለው በቅድሚያ ኢትዮጵያዊነቱን በመግለጽ የኢትዮጵያን ታሪክ የኢትዮጵያን ገጽታ መገንባት ይጠበቅበታል። አንድ ሁለተኛ በተቻለ መጠን ለአገር ልማት ሊሆን የሚችለውን ኢንቨስትመንት ማምጣት ይጠበቅበታል። ሁለት ቱሪዝምን መሳቢያ ያስፈልጋል። አንድም ሰው ቢሆን ሁለት ሰውም ቢሆን ለምሳሌ ከአረብ ሀገር ወደዚህ ቱሪስቶች እንዲመጡ፣ ከአውሮፓ ከአሜሪካ ከኤዥያ ቱሪስቶች እንዲመጡ መቀስቀስ አለበት። ይህም ትልቅ አስተዋጽኦ ነው የሚሆነው ስለ ኢትዮጵያ ታላቅነት፣ ስለ ኢትዮጵያ መልካም ነገር፣ ስለ ኢትዮጵያ ታሪክ ይናገራል። ይሄ የኢትዮጵያን ገጽታ ይገነባል። ትልቅ አስተዋጽኦ ነው። ሌላ ቀርቶ የኢትዮጵያ ምግብ ቤቶች ውጭ ያሉት የኢትዮጵያ ዲፕሎማቶች ናቸው። ምክንያቱም የኢትዮጵያን ጥቅም ያራምዳሉ። በንግድ ኢትዮጵያ ከሌላው ሀገር ጋር እንድትተሳሰር አስተዋጽኦ ያደርጋል። ይህም ትልቅ ነው። ቴክኖሎጂ በተቻለ መጠን እውቀት ከውጭ እንዲመጣ ያደርጋል። ይህም ትልቅ አስተዋጽኦ ነው። በጉልበቱ በእውቀቱ፣ በልምዱ እዚህ መጥቶ ለሀገር ልማት አስተዋጽኦ ያደርጋል። ይህም ትልቅ አስተዋጽኦ ነው። ይህን ሁሉ ለማድረግ እናንተ አቅሙ አላችሁ፣ ፍላጎትም እንዳላችሁ በዚህ መድረክ እያሳወቃችሁ ነው ያላችሁት። በተቻለ መጠን የትውልድ ሀገራችሁን ባህል ወግ ልማድ በማክበር ቋንቋ በመልመድ ከህዝቡ ጋር በመተባበር በተቻለ መጠን ይሄን ሀገር እንድትለውጡ ትልቅ ኃላፊነት እንዳለባችሁ ለመግለጽ ነው የፈለግኩት። በተረፈ ይሄ መድረክ የሚያሳየው ለዚህ ሁሉ አስተዋጽኦ ለማድረግ መነሳሳታችሁም ነው። በርቱ። እዚህ ያለውም ህብረተሰብ ወገናችሁ ስለሆነ ይቀበላችኋል። ምንም ምርጫም የለውም። ሀገራችሁ ነው የመጣችሁት። ሌላ ሀገር የለም ያላችሁት። የምትፈሩት ነገር የለም። የተሳካ እንዲሆንላችሁ ምኞቴን እየገለጽኩ ውይይቱም መድረኩም ውጤታማ እንዲሆን ፍላጎትን እገልጻለሁ። ለዝግጅቱ እንደገና ለሁሉ ማዘጋጆች ምስጋና ማድረግ እንፈልጋለሁ። አመሰግናለሁ። የዝግጅቱ አስተባባሪና የሕዝብ ተወካዮች ምክር ቤት አባሉ መሐመድ አላሩሲ በበኩላቸው ትውልደ ኢትዮጵያን ወደ ሀገራቸው ሲመለሱ የተለያዩ ተግዳሮቶች ሊጋፈጡ ቢችሉም በጽናት በማለፍ ሀገራቸውን ሊያሳድጉ እና ስለ ሀገራቸው በመወያየት አስተዋጽኦ ሊያበረክቱ እንደሚገባም በመድረኩ አንስተዋል። አሰላሙ አለይኩም ወረሕመቱላሂ ወበረካቱ أسعد الله أوقاتكم بكل <سؤال> خير إن شاء الله <سؤال> لن يكون

ለ አማና ጠም ቀ ሰላም ዐለይኩም ሐሩን ሚዲያ በቦታው በመገኘት ያሰናዳው ዘገባ ይሄንን ይመስል ነበር። አብራችሁን ስለነበራችሁ፣ ስለተከታተላችሁን ምስጋናችን እናቀርባለን። በያላችሁበት የዓለም ዳርቻ ሰላም ከእናንተ ጋር ይሁን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ